ሰላም ሰላም፣ እንዴት ናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። በርካታ መረጃዎችን በዛሬው ዕለት ይዘን መተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብሶዎች እንዲደርስ ቪዲዮውን ላይክ ማድረጋችሁን ፈጽሞ እንዳዘነጉ፣ እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። አርሰናል ስሎቫኒያዊን አጥቂ የሆነውን ቤንጃሚን ሼሽኮን ካስፈረመ ሙሉ ለሙሉ የአርቴታ ውሳኔ ተፈጻሚ ሆናል፣ ሲል ነው እንግዲህ አሌክስ ጎልበርግ የተናገረው። ከዚህ በፊትም እንደተባለው የአርቴታ ፍላጎት ሼሽኮ እንደሆነ ይታወቃል። ቦርዱ ደግሞ የዩክሬሽን የማስፈረም ፍላጎት እንዳለው የሚታወቅ ጉዳይ ነው። በትላንትና ሁለት ገና ፋብሪዚዮ ሮማኖ ያረጋገጠውን መረጃ ወርና ተላረስ አርሰናል ለሼስኮ ዝውውር የመጀመሪያ ንግግሮችን ለመጀመር እንቅ እንቅስቃሴ እንደጀመረም ተነግሯል። ሼስኮ የአርቴታና የአሰልጣኝ ቡድኑ ቀዳሚ ተመራጭ ሲሆን በሜ 2024ና ጃንዋሪ የዝውውር ጥያቄዎችን ውድቅ ተደርገው እንደነበር፣ አሁን ግን ሼስኮ ሌዝብችን ይለቃል አርሰናል ደግሞ በቦታው ተገኝቷል ሲል ታማኙና እውቅ ጋዜጠኛ የሆነው ፋብሪዥዮ ሮማኖ ተናግሯል። እንግዲህ እዚህ ጋር ለምንድን ነው የኦክሬሽን ይህንን ያህል ጥሩ እየተንቀሳቀሰ ያውን በቅናሽ ዋጋ ተገኝቶ የፕሪሚየር ሊግ ክለቦች እሱን ለማስፈረም ያልደፈሩት የሚል ጥያቄ በኤክስ ተነስቷል። ለምን ይመስላቸዋል? እዚጋ እንግዲህ በአውሮፓ 43 ጎል ማስቆጠር በፖርቹጋል 54 ግብ ከማስቆጠር የተሻለ እንደሆነ ሜምባፔ እንግዲህ ጎልደን ቡስ ሲያሸንፍ ተመልክተናል። እና እዚጋ አንድ መርዳት ያለብን ነገር የፖርቹጋል ሊግና የጀርመን ሊግ እኩል አይደለም። ታዲያ ይህ ተጫዋች ወደ ፕሪምየር ሊግ ሲመጣ ያንን አቅሙን አውጥቶ ይጠቀመዋሉ የሚለው ነገር ነው። እንግዲህ በብዙ የፕሪምየር ሊግ ክለቦች ዘንድ ጥያቄ እያስነሳ የሚገኘው ሌላኛው ነገር ደግሞ ከአርሰናል በተጨማሪ እንግዲህ ቪክተር ዩክሬሽን የሚፈልግ ክለብ በአሁን ሰዓት አልተገኘም እና የአርሰናል ዋነኛ ትኩረት ቤንጃሚን ሲስኮ ላይ ሆኗል። አሁን ዝውሩን ውስብስብ ሊያደርገው የሚችለው ጉዳይ የቤንጃሚን ሲስኮ ዋጋ ከፍ መደረግ ነው። ግን አሁን ቢያንስ እውቁ ጋዜጠኛ ፋብሪዚዮ ሮማኖ የአርሰናል ዋነኛ ኢላማ ስሎቬናዊው የፊት መስመር አጥቂ ቤንጃሚን ሺስኮ እንደሆነ በግልጽ አሳውቋል። ቢያንስ ይህ እረፍት የሚሰጥ ነገር ነው። አርሰናሎች ከዚህ በኋላ እንግዲህ ከቤንጃሚን ሺስኮ ወኪሎች ጋር ድርድርን ለማድረግም በቀጣዮቹ ቀናቶች ፍላጎት እንዳላቸው አሳውቀዋል እና የአርሰናል ዋነኛ ትኩረት እንግዲህ ቤንጃሚን ሺስኮ እንደሆነ በግልጽ ተመላክቷል። በመጪዎቹ ቀናቶችም እንግዲህ አርሰናሎች ከቤንጃሚን ሲስኮ ወኪል ጋር ላቀለ ድርድርን እንደሚያደርጉ ይጠበቃል። የስፔኑ ክለብ ሪያል ማድሪድ የግራ መስመር ተጫዋቻቸውን ሊዩስ ስኬሊል ማስፈረም ይፈልጋል ሲል ጋርዲያን ስፖርት አስነብቧል። ተጫዋቹ ከ አርሰናል ጋል ያለው ኮንትራት በ2026 ይጠናቀቃል፣ እና አዲስ ኮንትራት ለማደስ የሚደረጉ ንግግሮች ሩቅ የሄዱ እንዳልሆነም ተዘግቧል። እንግዲህ አዲስ መረጃ የሚመጣ ከሆነ የምንጠቁማችሁ ይሆናል። ነገር ግን ሪያል ማድሪድ በተጫዋቹ ላይ ትልቅ የሆነ ፍላጎት እንዳላቸው ይታወቃል። እንግዲህ የድንቅ ወጣት ተጫዋች ምን ያህል አቅም እንዳለው መመልከት ችናላል። ብዙ የአውሮፓ ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው በይፋ ሳውቀዋል። እንግዲህ አዲስ ነገር የሚፈጠር ከሆነም አብረን የምናይ ይሆናል። የአርሰናልና ና የማርኪኒዮስ ውል አብቅቷል። ማርኪኒዮስ ክሩዜሮንን እስከ 2028 ዓመት በሚቆይ ቋሚ ውል ተቀላቅሏል ሲል ነው እንግዲህ ፋብሪዚዮ ሮማኖ የዘገበው። እንግዲህ በአርሰናል ቤት ጥሩ የሚባል ነገርን መስጠት አልቻለም ይህ ተጫዋች። ታዲያ በመጨረሻ እንግዲህ ከአርሰናል ጋር በይፋ በመለያየት ክሩዜሮንን መቀላቀሉ ፋብሪዚዮ ነው ያሳወቀው። ብራዚላዊ የመሀል ተከላካይ ገብርኤል ማጋሌሽ በአርሰናል እስከ 2030 የሚያቆየውን ኮንትራት ለመፈራረም ተስማምተዋል። በአርሰናል ቤት እጅግ ድንቅ ብቃትን እያስመለከቱ ከሚገኙት ተጫዋቾች ውስጥ ዋነኛው የሚባለው እንግዲህ ገብርኤል ማጋሌሽ ነው። ታዲያ አርሰናልም ብዙ ድርድሮችን ማድረግ ችሏል ከተጫዋቹ ጋር በመጨረሻም እንግዲህ ብራዚላዊ የመሀል ተከላካይ በአርሰናል እስከ 2030 የሚያ የቆየውን ኮንትራት ለመፈረም እንደተስማማ ነው በዛሬ ሁለት የወጡ መረጃዎች እየጠቆሙ የሚገኙት። ናይጄሪያዊው የክንፍ መስመር ተጫዋች ሆነው አዴሜላ ሉክማን በይፋ አርሰናልን መቀላቀል እንደሚፈልግ አሳውቋል። እንግዲህ ይህ ተጫዋች በተለይም ደግሞ ከአትላንታው አሰልጣኝ ጋስፔሪኒ ጋር እንግዲህ በይፋ ሰጣ ገባ ውስጥ መግባቱ የሚታወቅ ጉዳይ ነው አርሰናሎችም የዚህ ተጫዋች ጉዳይ ሲከታተሉት ቆይተው ነበር ታዲያ አሁን ክለቡም ቢሆን ይህንን የክንፍ መስመር ተጫዋች ለመሸኘት ዝግጁ መሆኑ ታውቋል እንግዲህ ይህ ድንቅ የክንፍ መስመር ተጫዋች ሀያ ጎልና ሰባት አስቲስትን በአርባ ጨዋታዎች ማድረግ ችሏል እንደ ጊቭሚ ስፖርት ገለጻ ከሆነ ታዲያ መድፈኞቹ ተጫዋቹ ለሽያጭ ቅርብ እንደሆነ ይፋ አትላንታዎች አሳውቋቸዋል አርሰናልን የመቀላቀል እድል ያለው አስሎቫኒያዊ አጥቂ ቤንጃሚን ሲስኮ አውሮፓ ላይ ካሉ አንዳንድ ትላልቅ ቡድኖች ጋር ባደረጋቸው ጨዋታዎች ያለው የግብ አስተዋጽኦን እንመልከት። ከጁቬንቱስ ጋር ሁለት የግብ አስተዋጽኦ አለው። ከጀርመኑ ክለብ ባየር ሙኒክ ጋር ሶስት የግብ አስተዋጽኦ ያለውን ከጣሊያኑ ክለብ ናፖሊ ጋር አራት የግብ አስተዋጽኦ አለው። ከጀርመኑ ክለብ ቦርሻ ዶርትሙንድ ጋር ሶስት የግብ አስተዋጽኦ አለው። ከስፔኑ ክለብ አትሌቲኮ ማድሪድ ጋር ደግሞ አንድ የግብ አስተዋጽኦ አለው። ይሰራሉ። ይህ ምንን ያመለክታል? ይህ ተጫዋች በተለይም ደግሞ ከትላልቅ ክለቦች ጋር ሲገናኝም ምን ያህል አቅም እንዳለው ምን ያህል ጎሎችን ማስቆጠር እንደሚችል የሚያሳይል ነው እና ተጫዋቹ አርሰናልን ቢቀላቀል አርሰናል ያለበትን ጎል የማስቆጠር ችግር ይፈቷል ተብሎ ነው የሚጠበቀው። ሚካኤል አርቴታም እንግዲህ ተጫዋቹን የመረጡበት ምክንያት ዋነኛው ሪዝን ይሄ ነው ተብሎ ነው የሚጠበቀው። እንግዲህ ተጫዋቹ የሚታወቅባቸው ውስጥ አንደኛው ምንድነው ከርቀት ጎልን ማስቆጠር ነው። ሚካኤል አርቴታ እንግዲህ ተጫዋቹን የፈለጉበት ዋነኛው ምክንያት ተጫዋቹ ከርቀት ጎሎችን የማስቆጠር ልምድ አለው፣ በፕሪሚየር ሊግ ቢመጣም ይሳካለታል የሚል ሀሳብ ስላላቸው ነው ሚካኤል አርቴታ ይህንን ስሎቫኒያዊ ተጫዋች ምርጫቸው ያደረጉት እና አሁን እንግዲህ ፋብሪዚዮ ሮማኖ ይህንን ዜና አረጋግቶታል ና ከዚህ በኋላ ሙሉ ለሙሉ የአርሰናል ትኩረት የሚሆነው ወደ ቤንጃሚን ሲስኮ እንደሚሆንም ተገልጿዋል። ውድ የዚህ ቻናል ተከታታዮች በዛሬ ዕለት የወጡ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ተመኘው።